በሚገርም ሁኔታ እንግዲህ ነፂና አብርሽ ድጋሚ ተመልሰዋል ማለት ነው እንደምታያቸው በአዲስ አበባ በጣም ፏፈሽ እያሉ ይገኛሉ። ይገርማል፣ ይደንቃል። ጽናቱን ይስጥሽ ሩታ። እኛ ስንችሏዋለን ብንዋሽም፣ ብንካድም፣ ብንጭበረበርም ብዙ ነገሮችን ቢሰሩብንም እንደ ጅል እንደ ሞኝ እንደ በግ ብንታይም ግን ደግሞ አለን እንዳለን የእውነቴ ነው እዚህ ጋር የተረዳሁት ነገር ቢኖር የአብርሽን ውሸት የነጽን ማስመሰል ነው። አንዳንዴ እንደዚህ ጥሩ ሰዎችም፣ እውነት ያላቸው ሰዎች ሚዲያ ላይ ወጣው ሲያለቅሱ እንዳይታመኑ ነው እየሆነ ያለው። ማንም ምንም ቢያወራ መታመኛ እንደሌለው ነው። ሌላኛው ደግሞ አንድ ባለትዳር ወንድ ሚስት አለኝ ብሎ ለዛውም ያረገዘች ሚስት እያለችው ከሌላ ሴት ጋር እንዲህ ሲተሻሽ ሲተቃቀፍ ማየት ይገርማል። የፈለጋችሁትን በሉ እኔ ከማውራት ወደኋላ አይደለም። በጣም ማለት እምባዬ ነው የመጣው፣ ይና እያለቀስኩ ላ ነበረ። ቅድም ቪዲዮ እራሱ መስራት ከብዶ ነበር፣ ግን መስራት ስላለብኝ መናገር። አንዳንዴ የውስጣችሁን ተናግራችሁ ካልወጣላችሁ ዝም ብላችሁ የምትይዙት ከሆነ ከባድ ነገር ነው የሚሆነው። ና ማውጣት ስላለብኝ ነው የምመጣው። ና ከባድ ነው። በዚህ ልክ አንድ ሚስት ቤት ቁጭ ብላ ከፍቅር ጋር ሲሆን የነበረው ነገር አይታችኋል። ይቅርታ እሷ እናትዬ እራሷን ችላ የምትኖር ናት። ከማንም ማትደርስ በቃ ሁሉን ነገር ጨርሳ ዘግታ ውስጧ እርር ቢልም ብዙ ብሶት፣ ብዙ ነገሮች፣ ብዙ ጠባሳ ቢኖርባትም ትታ የራሷን ኑሮ እየኖረች ነው። እዚህ ጋር ስሟን መጥራቴ አስፈላጊ አይደለም፣ ግን ያነሳውበት ምክንያት ስላለ ነው እና ከባድ ነው። ከእሷ ጋርም ስንት ነገር እንዴት ሲሆን እንደነበር አይታችሁታል። ከጽጌ ጋር ሳይቀር እንዴት ሲሆን እንደነበር አይታችሁታል። ከፊዮና ፊዮናን አስታወሳችኋት? ከፊዮና ጋር ራሱ እንዴት አይነት ነገሮች፣ እንዴት አይነት ቪዲዮዎችን ሲሰሩ እንደነበር አይታችኋል። አሁን ደግሞ ነፂ የድሮ ማንነት ናት። የድሮ ህይወቴ ነው ምንም ዛሬ ላይ እንደዚህ ምንም ነገር የለንም። አላቃትም፣ አታቀኝም አይነት ነገር ነው። ትናንትና ቪዲዮ የሰራው ና ሩታን በዛም በዚህም ብሎ እንግዲህ እኔ አሳዘነኝ ይሄ ልጅ በጣም በቃ አሳዘነኝ ብዬ ቪዲዮ ሰርቼ ነበር። ና የሩታን ጽናቱን ይስጥሽ እህቴ። በቃ እኔ አሁን ላይ ማዝ ነው ለሩታ ነው ራሴን ያሳመንኩት። በፊት በፊት በቃ በሩታ እርግጠኛ ሁኜ፣ በአብረሽም እርግጠኛ ሁኜ ሩታ ያደረገችውን ነገር ስደግፍ ነበረ ማለት እሷ ነች ለምነው ማለት ይቻላል። የእውነት ለመናገር አልፈልግም ብሎ ነበር በሰዓቱ። እኛም ጎትጉተን ተው እንደዚህ አይነት ሴት አታገኝም። ያለፈ ህይወት አልፏል። ባለፈ ማንነት ባለፈ ህይወት ስታለቅስ ስታነባ አትኑር እንደውም፣ ፍቅር ጎዳችኝ ፍቅር ጥላኝ ሄደች ጥላኝ ሄደች እያለ ነበር። ያኔ ሳወራ ነበር ሽማግሌ ልኬ ያለው አለ እንድትመለስ ብዬ ፍቅር ከኔ ጋር እንድትሆን ብዬ ሽማግሌ ልኬ፣ የእሷ ዘመዶች ነው ምናምን አባራ ላከችብኝ ምናምን። ከዛ እንደዛ ብሎ ነው ሲያወራ ነበር የነበረው ከፍቅር ጋር በነበረው ነገር ማለት ነው። እና ያኔ አጋጣሚ ሆኖ እንግዲህ የሩታ አመጣች እና እሱ ገመድ ሁሉ ይዞ ሲሮጥ ነበረ። አይታችሁታላ የድሮ ቪዲዮችን እኔ ከሀስከፈ እያንዳንዱን ቪዲዮ ብትጠይቁኝ አወራላችኋለሁ፣ ነግራችኋለሁ። በደንብ አርጌ ማለት ነው። ና እንደዚህ አይነት ማንነት ነበረው። ሩታ ደግሞ መጣችና ህይወቱን ህይወት አደረገችለት። ካነጋገር ጀምሮ፣ ከአለባበስ ጀምሮ በጣም የገጠር ልጆች ነበር የሚመስሉት። እውነት ለመናገር ሩታ እንደውም ትሻላለች፣ ንቅት ያለች ነበረች። ና አንድ ላይ ሲሆኑ ህይወታቸው ሁሉ አምሮ አንድ ላይ ደስ የሚል ፍቅርን እያሳለፉ ደስ የሚልን ጊዜ እያሳለፉ በመሀል በመሀል ብዙ ፈተናዎች ቢኖሩም እዚህ ደርሰዋልና ና እንደ እኔ ልንገራችሁ፣ በአብርሽና በሩታ ፍቅር መሀል ወይም ደግሞ በፍቅራቸው እንደ ሩታ ዋጋ የከፈለ ሰው የለም። እንደ ሩታ መከራውን ያየ ሰው የለም። እንደ ሩታ የተሰቃየ የለም። እንደ ሩታ እኔ እንዴት ልበላችሁ፣ ብዙ ነገር የተባለ ሰው የለም። አብርሽ ብዙ ነገር ተብሎ ሊሆን ይችላል፣ ግን የሩታው እጅግ በጣም በጣም ከባድ ነው። ብዙ ሰው ነበር ሲሰድባት የነበር መጻፍ የሚችሉ ሁሉ እየገባ ሩታ ባለጌ፣ ሩታ ውሻ፣ ቤተሰቦቿን ጥላ ሄዳ ባለጌ ናት። በጣም ብዙ ነገር ብዙ ቃላት ነበር ሲወረወርባት የነበር ያ ሁሉ ድንጋይ ተቀብላ ተቀብላ ሰብሰባ ሰብሰባ አስቀምጣ አስቀምጣ በቃ ፍቅርንና ፍቅርን አስቀድማ ነው ወደፊት የሄደች የነበረውና ብዙ ዋጋ ለአንተ ከፍላላለች ከአንተ በላይ እኔ አብረሽ እንደውም ብዙ ዋጋ ከፍሎ ሊሆን ይችላል ግን እኔ የሚታየኝ የፍቅር ዋጋ የይቅርታ የሩታ ዋጋ መክፈል ነው። ሩታ ነች ቤተሰቦቿን ሁሉ ጥላ አንቺ ከሃዲ፣ አንቺ ውሻ ተብላ በጣም ብዙ እናቷ ሳትቀር ወጣ ሚዲያ ላይ ተናግራታለች። እና በጣም ተጨቁ በጣም ብዙ ሰው ብዙ ነገር ብሏታልና በፊት በፊት ዋው፣ ለፍቅር ለካ እንደዚህም እስከዚህም ዋጋ መክፈል ይቻላል። እንደዚህ መጨረሻችን ካማረ ከጀርባ ያለውን ሰው ማንም ሰው ቢሆን መስማት የለብንም ብዬ የሆነ በሩታ እርግጠኛ ሆኜ አብረሽን በደንብ በቃ መጨረሻቸው እንደሚያምር እርግጠኛ ሆኜ ሀሳብ ሲሰጥ ነበርና እቀና ነበር። በቃ ለፍቅር ለካ እዚህ ድረስ ዋጋ መክፈል ይቻላል ብዬ ሁሌም እቀና ነበር በሩታና በሚሰልባት በሚሰድቧ ሰዎችም እኔ ጠበቃ ቁሜ ነበር። እግዚአብሔር ሁሌ ነው ተዋት በቃ ኑሮ አንተ ኑርበት። ለፍቅር ስትል ነው ዋጋ የከፈለችው፣ ለፍቅር ስትል ነው ዝቅ ያለችው፣ ለፍቅር ስትል ነው ቤተሰቦቿን ሁሉ የተወችው፣ ለፍቅር ስትል ነው ሀገር ጥላ እስከመሄድ እስከ መሰደድ የደረሰችውና ተዋት ብዬ እናገር ነበርና አሁን አሁን ላይ ግን ወንድን ለምኖ መሄድ ወንድን የፍቅር ጥያቄ ጠይቆ አብሮ መኖር እሳት ውስጥ እንደሚጨምር ነው ያወቅኩት። ምንም በሉይ ምንም የራሴን ሀሳብ ነው እዚህ ጋር የምሰጠው፣ የፈለጋችሁት ልትሉ ትችላል። ይሄንን ቪዲዮ ሪከርድ ሳደርግ እምባ እየተናነቀኝ ነው። በቃ ሩታ ምን ያህል በቃ እየተቃጠለች እየተናደደች እየተመሳጨች እንደሆነ በሚፈጠረው ነገር እየሳልኩኝ በጣም እያዘንኩ ነው። ምክንያቱም ስትመጣ የመጣችውን አመጣጥ አቃለዋ፣ ያሳለፈችውን ዋጋ አቃሉ፣ ለፍቅር ስትል የከፈለችውን ዋጋ አቃሉ፣ የመጣችውን መንገድ አቃሉ እና ያ ነገር እጅግ በጣም ያማልና አብርሽ ደግሞ በዚህ ልክ ከተለያዩ ሴቶች ጋር ሲሆን ባለትዳር ነው። በዛ ላይ ሩታ ታርግዛለች እና እዚህ ድረስ እንደዚህ ማስመሰል፣ ውሸት፣ በቃ የሆነ የሆነ አለ አይደል፣ ሚዲያ ላይ እኔ ነፂን አይቼ በጣም ነው የሳቅሁት። የእውነት እምቢ እንዲ እየወረደ ማለት ሳቅሁኝ። በቃ ለካ እንዲህ ነው። ሌላ ሰው እውነት አለኝ ብሎ ቢመጣ ተበድያለሁ ብሎ ቢመጣ እንዳናምና ያደረገችን በቃ እውነት ሊኖራት ይችላል። አሁንም አብርሽም እውነት ሊኖሯ ይችላል። በእርግጥ ዛሬ የሚለቁትን ቪዲዮ ስለምን እንደሆነ አላውቅም። ግን እኔ ዋናው ታርጌቴ እና ዋናው ሀሳቤ ምንድ ነው፣ ሩታ እዚህ ማለት እየተጎዳች ነው። በእውነት ስንቱን ነገር ችላ የሆነ የኖረችው። አንዳንዴ ሚዲያ ላይ እኮ ስቃችሁ ወጣችሁ፣ ደግሞ ወደ ትራሳችሁ ስትሄዱ ቤታችሁ ብቻችሁን ቁጭ ስትሉ የምታስቡት የሚያስለቅሳችሁ ብዙ ነገር አለ እና ሩታ ይህንን ነገር በምን መንገድ እያለፈችው ይሆን ብዬ ሳስብ በጣም እንባዬ ይመጣል እና እኔ አሁን አሁን ላይ በቃ ከዚህ በኋላ የምረዳው ነገር ምንድ ነው የእውነትን የሚያፈቅራችሁን ሰው ሴት ልጅ በተለይ የሚያፈቅራትን ሰው ለምኖ ያገባትን ወንድ እንጂ ማግባት ያለባት። እሷ ለምና የምታገባ ከሆነ እሷ ፈልገው ተከትለው የምትሄድ ከሆነ እሷ ከቤተሰቦቿ የምታስበልጠው ከሆነ ማአት ውስጥ መከራ ውስጥ እንደምትገባ ምንም አልጋ ባልጋ የሚሆን ነገር እንደሌላት ሁሌ እንዳለቀሰች እንደምትኖር። በቃ ይህንን የተረዳሁት ይህንን ሀሳብ በቃ አእምሮ ላይ ያስቀመጥኩት በቃ ምንም ማድረግ አልችልም እና ነፂን እንግዲህ እንደዛ ከተ እሺ ይገናኙ መገናኘቱ እኮ ሩታን ፈልጋለች ተመልካችን ፈልጓል አብርሽን ፈልጓል እሷ ራሷ ያለበት ይሄዳሉ ብላ ነፂ መገናኘት ፈልጋለች ኦኬ ይገናኙ ያውሩ በስርዓት ባለው መንገድ እንዲህ መተሻሸት መተቃቀፍ እያሸችው ነበር ጸጉሩን እየደባበሰችው ምናምን ነገር ነበረ ምንድን ነው ምንም ባለትዳር አይደለህም ወይ ማለት ትንሽ ለሴት ልጅ ክብር የለህም ወይ ትንሽ እንኳን ቅንጣት ያክል እንኳን ለሚከታተሉ ሰዎች ለምንወድ ሰዎች እንኳን ትንሽ ክብርን አታሳየንም ወይ በዚህ ልክ መለጣጠፉ ምን አመጣው እንዴ? ወሬ ማውራት አለባችሁ፣ ያለፈ ታሪክ ያልተዘጋ ታሪክ ነበራችሁ፣ ያንን ነገር መቋጨት ነው። እሺ፣ እንደዛ ከሆነ ቋጭታችሁት ሊሆን ይችላል። አሁን ተነጋግራችሁ ፈትታችሁ ችግሩ ሊሆን ይችላል። እንደዛ ይሁን። መተቃቀፉ ምን አመጣው? አብረ መገልፈጡ ምን አመጣው? ሩታው ይህንን ስታይ ምን ይሰማታል? ሩታም ልትኖር ትችላለች፣ አላውቅም። ከካሜራ ጀርባ ግን ይቅርብ። አብርሽ እች ልጅ የሆነ እኔ ተናግሬያለሁ። ሁሌ ሁሉ የምለው ነገር ምንድ ነው በጣም ያፈቀረ ልብ በጣም መጥላት እንደሚችል እስከ ጥግ ድረስ አይቻለሁ በብዙ ሰዎች። እችልጅ ብን ብላ ጥላት ልትሄድ ትችላለች። አንድ ቀን ሲመራ ሲከፋት ሜቢ ላት ነግር ትችላለች። ሜቢ ግን ከተለያዩ ሴቶች ጋር ስትሆን የትኛዋም ሴት አትቀናም ለማለት ውሸት። ሴት ልጅ በጣም ቀናተኛ ናት። ወንድ እንደሚቀናው ሁሉ ሴት ልጅም እስኪ እግዚአብሔርን ሩታ እስኪ ባለፈው ከእንትና ጋር የመጣሽ ጊዜ ያስታውሱት እንደው ለፕራንክ ብላ እንኳ መጣ የእውነቴን ነው። እንዴት ነው በቃ በቃ ሊያብድ የደረሰው፣ ተናገሩ እስኪ። በጣም በቃ ቆርጦ ጭቅን አድርጎ እስከሚሄድ በጣም ብዙ ነገሮችን ሲናገር ነበር። እና ሩታ እንደው ከተለያዩ እንደ ከሁለት፣ ከሶስት፣ ከአራት እሱ እንደመጣቸው ሴቶች፣ እሱ እንደሚያቅፋቸው ሴቶች ወንድ ልጅ አቅፋ ብትመጣ እራሱን ነው የሚያጠፋው። በእውነት ነው ምላችሁ። እና በጣም የሚያሳዝን ነገር ነው እየተደረገ ያለው እና ቢያንስ ትንሽ ነገር በቃ አክብረን እኛ ለእናንተ ብለን እናንተ በምትሰሩት ነገር ሀሳብ እየሰጠን እየተጨነቅን በቃ ነፂና አብርሽ ባጭሩ ድራማ ነው የሰሩብን። እስከ ፈለከው ሰዓት መስራት ትችላለ፣ ስራ ግን ከዚህ በኋላ የሚያምን ሰው እንዳለ ተስፋ እንዳታደርግ። እኔ በእውነት በጣም ነው ያዘንኩበት። አብርሽ በዚህ ልክ ምንድን ነው ምንም ባለ ትዳር ብትሆንም እኮ እግዚአብሔር ምስክር እኔ ቀናል አንድ ወንድ ከሴ የልጄ አባት ሆኑ አርግዤለት ቤት ውስጥ ቁጭ ብዬ ሚስቴነሽ ብሎኝ ቀለበት አድርጎልኝ ቤት ቁጭ ብዬ እየጠበቅኩት እሱ ሜዳ ለሜዳ ከሌላ ሴት ጋር እንደሚተቃቀፍ የሚገለፋፈጥ ከሆነ እኔ አልፈቅድም። እንደ ሩታ ጽናቱን ይስጥሽ ብርታቱን ይስጥሽ። ሌላ ምንም ልል የምችለው ነገር የለም። ሩታ አይሰማትም፣ ምንም አትልም፣ ምናምን ልትሉት ለስራ ነው። ስራም ቢሆን እግዚአብሔርን ሩታ፣ ይሄ ነገር ቆይቶ ቆይቶ ማለት ነው መከሯን እንደሚያበላት ነው የእውነት አንድ ቀን ቆርጦ ለይቶላቸው እንደሚለያዩ ነው አእምሮ እየሳለው ያለው ። ለምን አብረሽ የሚያደርገው ነገር ጥግ የሌለው በቃ። ምንም ቀይ መስመር የሚባል ነገር አለ በትዳር ውስጥ ካልሆነ የሚያስጠላ ነው። እዛም እዚህ መሮጥ የለም እኮ የሩጫ ጊዜ አለቀ። በቃ ከፍቅር ጋር የፍቅር ጊዜ አሳለፍ ከነፂ ጋር ምርጥ የፍቅር ጊዜ በስማም ፎቶቸው ራሱ ገራሚ ነው፣ ቪዲዮ ገራሚ፣ ሁሉ ነገር ገራሚ የሚሆን ጊዜ ያሳልፋል። አብድሃል፣ እንደፈለክ በቃ ወጣትነትን እሳቱንም ውሃውንም ሁሉንም አይተ ወጠ ወርደ ገብተሃል በቃ። ሁሉን ነገር አድርገህ ጨርሰሃል አሁን ስብስብ ብለህ በትዳር ተቀምጠሃል ስለዚህ ትዳርህን ነው እንጂ የሚያዘው ያለብህ በዚህ ልክ እዛ ሴት አንዴ ፍቅር መጣች ሩጫ አንዴ ፅጌ መጣች ሩጫ አንዴ በቃ ነፂ ጭራሽ ከነፂ ጋር በጣም ያሳዝናል በጣም ያሳፍራል የእውነቴን እምላችሁ አንዳንዶቹ እንደዚህ ይላሉ የድሮ ፍቅር ሊያገረሽ ይችላል አንተ አሁን እሺ በውስጥ እኮ ምንም ላያስብ ይችላል ከሩታ ውጭ አእምሮ ማንንም ላያስብ ላይስል ይችላል ግን የሆነ ነገር ሊፈጠር ይችላል እንደውም ለሩታ ከባድ ነገር ነው የሚሆነው በቃ ኤክስ ናት የድሮ ፍቅረኛ ናት። ብዙ ያሳለፋችሁት ነገር አለ። እንዲህ በተገናኛችሁ ቁጥር ሌላ ትዝታ ውስጥ መግባት ነው፣ ሌላ ታሪክ መፍጠር ነው። ነፂ ደግሞ ሌላ ታሪክ ፈጥራ ው ከአብርሽጋችን ጊዜ ካሳለፈች በኋላ ብትታረቅም ነገ ከነገ ወዲያ አፍቅሬዋለሁ በቃ የድሮ ፍቅር ያገር ሽቷል ብላ ካልመጣች እኔ እቀጣለሁ። ይኸው ምን አለች በሉ። በጣም የሚያስጠላ ነገር ነው እየሆነ ያለው ሚዲያ ላይ። እኔ እንጃ ሚዲያ ራሱ አስጠላኝ። በቃ እኔ ለፍቅር ለሩታ ስንት ጊዜ አለቀስኩ የምሬ ነው እምላችሁ፣ ለአብርሽ ስንት ጊዜ ያለቀስኩት። ነፂ እንደዛ ሆና ታመም ያለው ሄድኩኝ ሞትኩኝ ብላ ራሷን ብጇን ቆርጣ መጣ፣ ስንት ጊዜ ነው ያለቀስኩት። የኔ የዋህነት በጣም ገረመኝ፣ በራሴ አፈርኩኝ። የእውነቴን ነው እምላችሁና አብርሽ እባክ ለተመልካችም ለራስም ክብር ያለው ነገር ስራ። በቃ በአጭሩ ማለት የሚያስጠላ ነገር እየሰራ ክብርን ዝቅ አታድርግ። ለሩታ ማስብላት ሚስት ናት እኮ አይደለ? ብዙ ዋጋ የከፈለችል ሚስት ናት። በዚህ ልክ ከሌላ ሴት ጋር እንደዚህ እየሮጥክ እንቧ ከረዮ እያልክ ረበስማእኔ በስመ አብ። እኔ እንጃ ይሄን ነገር ለመቀበል ራሱ ለማየቴን ፎቶ ማየቴ ከፎቶ ደግሞ ቪዲዮ እየተ የሆነ እየረባክ ሴት ልጅ የወንድን ክንድ መንካት ያለባት አንተ የምትላት ሚስት መሆን አለባት። ከዛ ውጭ ሌላው ፌክ ነው። ያሳዝናል። እኔ እንጃ ከአብርሽ ይሄንን ነገር አልጠብቅም ነበር። በኋላ ላይ ቪዲዮን አይተን እንመለሳለን። ለጊዜው የነበረኝ ሀሳብ አስተያየት ነው። ለቪዲዮም ቢሆን በዚህ ልክ ከሴት ጋር መምጣት የለበትም አራት ነጥብ። የኔ ሀሳብ ይሄ ነው። ስለነበረን ቆይታ አመሰግናለሁ።